አሰላሙ አለይኩም ወረህመቱላህ አበረካቱ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናቸው እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ብያላችሁበት ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብሽን ላይክ በማድረግ ቤተሰብ ይሁኑ። ነባሮችም ሼር ላይክ እያደረጋችሁ አበረታቱኝ እላለሁ። እንግዳ ክፍል አስራ ሁለት እንዳየ ነው እንግዲህ ኑኑ የምትወጣበትና የምትገኝበት መንገድ እየተፈላለገ እንደሆነ አግኝ እንዲሁም ደግሞ የተለያዩ መረጃዎች እንዳገኙ አይተናል። በዛም ሆኖ ያም ሆኖ አይንዬ ስታለቅስና ስትንበራረቅ ቤት ውስጥ የምታረገው ጠፍቷት በእልቅሻ እና በጭንቀት በተዋጠችበት ለእህቱ መከታ የሆነውና ጀግናው መኩ ደስ የሚል መረጃ ይዞ መጥቶ እንደነገራት አይተናል። እሷም በደስታ ተውጣ እንደመጣ ስለመጣ ብቻ በጣም ደስ እንዳላት እና በመመለሱ በጣም እንደተደሰተች አይተናል። ያም ሆኖ ለእትዬ አይኑ ያገኘውን መረጃ ሲያከፋፍላት የሰማችው እና አብራቸው ያለችው የጭካኔ ጥንክ የወረረባት ሄለን ያንን በመስማትና አይኗን በአይናቸው ላይ በመወራወር በድንጋጤ ራሷን ስታ እንግዲህ እኔም መረጃውን ምንም በማያቅ ነገር አድርጋ እኔም መረጃውንማ ማጣራት ያለብኝ ብላ ዳለ ተባባሪዋ ደውለች። ደውላማ ይሄንን ሱቁም እንደተገኘ ሱቁን እንዳሳየችና እንዲሁም ተርጋ ቁጥሩ እንደተገኘ ጦቅማው እንደደረሰባቸው ስትነግረው፣ እንግዲህ እሱም አይ ይሄ ብርማ ሳልቀበል ያኔን ብር ሳሰጡኝማ መልቀቅ የለብኝም ብሎ መልቀቅ የለብንም ምን ያስፈራሻል? ብሎ እሷን እንግዲህ ሊያስፈራራት እሷም ደግሞ በጭንቀት ተዋጠች፣ የሚውጣት ነገር አጣች። በመጨረሻም ታመምኩኝ እኮ አመመኝ ብላ ልትነግራቸው ቀረበች። እነሱም አይ ካመመሽማ ሐኪም ቤት መሄድ አለብሽ ቢሏት እሷ ያመማት ሌላ ነው፣ ጭንቀትና ያረገችውን ጭካኔ ያረገችው ግፍ። ሊጋለጥባት እንደሆነ ስለተረጋገጠ ነው። ኑኑዬ በዚህ መልኩም እንግዲህ እንደዚህ ወድቃ ትገኛለች። እሷም ቤተሰቦቿ ጭንቀት ምን ይሁን ሚሰሙት መቺውን ቤት ከቤተሰቦች ጋር የመገናኘው የሚለው ነገር ኑኑዬ ግን አልቅሳ ብታሸረብራቸውም እነሱ ግን ልባቸው ሊራራ አልቻለም። ያረገችውን ግፍ ምናልባት ሄለንማ እንድትለቀቅ ፈልጋ ነበረ ያው ምን ይመጣብኝ ይሁን ምን ያደርግብኛል ይሁን እንዴ እሷን ሲያገኙማ ይሄ ነገር ሲጋለጥብኝ ምን ውስጥ እገባ ይሁን የሚለው ነገር ስጋት ሆነባት። አይ ትለቀቅ ብላ ብታዋየውም አይ ተባባሪዋ እምቢ እንዳላት አይተናል። ሰላምም እንግዲህ የእህቷ መያዝና የእህቷ መጥፋት አሳስቧት ፈጣሪዋን እየተማጸነች አይ የእህቴን ደስታ አሰማኝ የእህቴን የምትለቀቅበት መንገድም የሚያስደስት ነገር ያሰማኝ እያለች ወደ ፈጣሪ መጽናናት መማፀን ጀመረች። ሀሳብ ውስጥ ተውጠው የእህታቸው መከታ የሆኑ የመጉ ወንድም የጀግና ወንድም እንዳላት እና ደስ እንዳላት እንዲሁም መረጃውን አምጥቶ ስነግራት በደስታ ተዋጠች። እትዬ አይኑም እንግዲህ የልጃቸው መፈታት እና መለቀቅ እንግዲህ የትዬ ሄለንማ የጭካኔ ወጥ ግፎ እየበረታ መጣ። የመሲ ጓደኛም ጠርታት ስልኳን ያስቀመጠችበት አግኝታ ያንን ስልክ ስታነሳ አንቃ እንድት ይዛት ሀስባ ና ቀዳ ለልጆ አይ እንድት መጣና እዚ ቤት ዞተር እንድት መጣ አድርገት እንዲሁም ደግሞ ከመጣች የምትፈልገው ነገር እንድታደርግ ፍቀጅላት እንዲሁም እንድታደርግ ገፋፊት ብላ ነገረቻት። ልጇም እሺ አለች። እሺ እንዲሁም አንቺ ከፈቀድሽልኝማ አሁኑን ወጠራት አለው ብላ ሄዳ ደወለች። ደውላ ናይ ብላ ስጠራት አይ ይሄ ነገርማ አስጠረጠረኝ ብላ ሰላም ጋር ደወለች። ሰላ ሰላምም አዋያቻት። ምንም ቢሆን ምን እንደሆነ ባላቅም ስልኩን አግኝተውት ይሆናል በቃ መጥቼማ ማየት አለብኝ። ምንም ቢሆን የራሱ ጉዳይ መምጣት አለብኝ የሚለው ነገር አቅዳ ብትመጣም፣ ግን እትዬ ሄሉ አንቃ ያዘቻት። ስልኳን ገና ለገና አግኝታ ስታነሳ ብድግ አርጋ ስልኳን ስታነሳ አይታት አንቃ ያዘቻት። የሄለን ግፍ ግፍና ጭካኔ እየተጋለጠ መምጣቱን አይተናል። ሄለን በዚህ መልኩ እንግዲህ ራስ አንስታ ከመቼው መቼው እዋረደለው ይሆን ከመቼ መቼው ጋለጣለው ይሁን? ብላ በሀሳብ ተውጣ እትዬ ሄሎ እንግዲህ ምን የምታደርግበት ጠፍቶባት እንግዲህ፣ ምን ላደርግ? ይሄ ነገር ከተጋለጠማ ምን እንደሚከሰትማ አረጋግጫለሁ። አይ ምንዴት ያደረጉኝ ይሁን? ምን ያደርጉልኛል ይሁን? በልጇን ፊት እንግዲህ ይህ ልጇማ የሀሳቧን አውቃለች። የውስጡ አናውቃ ምን ሆነሻል? እኔንም ጣልጣል ጣል አድርገሽኛል። ምንም እየተከታተልሽኝ አደለም። ምን ውስጥ ገብተሽ ነው እናቴ? አይ የአንቺ መከታተልስ የአንቺ መንከባከብ፣ አሁን እኮ ልጅ አደለሽ ማንቺ። እኔ ምንም ውስጥ አልገባውም፣ ደና ነኝ። ግን ራስሽን መንከባከብ አያቅትሽ ማንቺ። እኔ ምንም ደና ነኝ። አይ በቃ ሄጂ ክፍልሽን እርፍት አድርጊ ብላት አባረረቻት። እሷም ልጇ ጠርጥራለች። ምን ውስጥ ገብታ ይሆን እናቴ ብላ በመጠራጠር ጥያቄ ሆና በዛች